አንቺ በጣም ችረሻል በጣም ነው። ወደ ውጭ ለምትፈልጉ በብዛት አሉ። የጎጃም ፎጣም አለን የምትፈልጉ። ስለዚህ በብዛት ለምትፈልጉ ሰዎች ጌጣጌጦችን ከፈለጋችሁ። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድ ተመልካቾቻችን እንዳምናላችሁልን እኛ ደህናንናለንላችሁ ከእናንተስ ጋር ሁሉ ሰላም ሁሉ አማን ነው። ያው ዛሬም በድጋሚ መጥተናል። አንዳንድ የምነግራችሁ ባለፈው ያው ከደስታው አንጻር ያልነገርኳችሁ ነገሮች ነበሩና ዛሬ እስኪ ከነሱ ጋር ልገናኝ በሚለው ዛሬ ብቅ ብያለሁ ወደ እናንተ። እና በባለፈው ሰርፕራይዝ በጣም ነው ደስ ያለኝ። ደስታዬን ብዙም ለሱም አልገለጽኩለትም ለእናንተም ው ታውቃለች ያልጠበቅኩት ነገር ነበር ና የተፈጠረው ብዙም ላይ መግለጽ አልቻልኩ ነበረ። አዎ እና ውድ ተመልካቾች ያው ባለፈው ሰርፕራይዝ ውድ ባሌ እኔን ሰርፕራይዝ ለማድረግ ደፋ ቀና በማለት በጣም ነው ደስ ያለኝ። በጣም በቃ አላደለም ብዬ ልግለጽላችሁ። መቼም አንድ ሴት ልጅ ቤት ከመዋል ወደ ወታ ወደ ስራ ሲኖራት ምን ያክል እንደምትደሰት ሁሉም ሰው የሚያውቀው ነገር ነው። በጣም ነው ደስ ያለኝ። እናንተም ነበረባችሁበት ብለዋል። ያው እናንተም ከጎን ሆናችሁ ያው ከጎን ሆናችሁ እዚህ እንዲደርስ ስላደረጋችሁት በጣም ነው የማመሰግነው። አንተንም በጣም አመሰግናለሁ። ሻመት ኑርልኝ። ሁሉም ነገር ያው ከፍ ከፍ ይበል እላለሁ ማለት ነው እና እስኪ ሰላማችሁ እንጂ ሰላም በለችሁ ልነገርችሁ። ሰላም አለይኩም ቤተሰብ፣ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ያው ዛሬ በእርጋታ መጥታለች ልትሰልማችሁ፣ ልታመሰግናችሁ ነው። የምታመሰግን ያኔ ብዙ ነገር ማውራት አልቻለችም ከደስታው ብዛት አይደልኒ። እና በሰዓቱ ላይ ዲስካውንት አድርገና ብለናችሁም ነበረ። እንደዚሁም ደግሞ ዲስካውንት ያደረግንባቸውን እቃዎች አልነገርናችሁ፣ ምን ምን ናቸው የሚለውን ዋጋው ምን ያህል ነው የሚለውንም አልነገርናችሁም ነበረ ስለዚህ ዛሬ ያው እና አድራሻችንንም አልነገርናችሁም ነበር። አድራሻችንንም እንደዚሁም ዲስካውንት ያደረግንበትን እቃ ልንነግራችሁን የመጣ ነው ማለት ነው። ደህና ናችሁ? ግን ያው ቪዲዮ ላይክ ላይክ እያደረጋችሁ ጀምሩት። አድራሻችን ልንገራችሁ። መጀመሪያ እዛኛው ቪዲዮ ላይ በደንብ አልነገርናችሁም እና አድራሻችን ኮምቦልቻ ማያ ካፌ ፊት ለፊት ሼህ መሀመድ ሀሰን ህንጻ ማለት ነው ሼህ መሐመድ ሀሰን ህንጻ ሶስተኛ ፎቅ ላይ መቶ ስድስት ቁጥር ነው የምንገኘው ማለት ነው። በአካል መታችሁ መግዛትም ሆነ ምንም ማለት ለምትፈልጉ እንደዚሁም ደግሞ የሰዎቻችሁን መላክ የምትፈልጉ ሰዎች ካላችሁ ኮምቦሎች አለን። በዚህ በተጨማሪ ደግሞ በየትኛውም ቦታ መላክም ስለምንችል እንልካል ማለት እንልካለን፣ በሁሉም ቦታ ማድረስ እንችላለን። አሁን ላይ ስራ ለሱቅ መታችሁ ማግኘት የምትፈልጉ ማግኘት ማውራት የምትፈልጉ ሰዎች ካላችሁ አዎ ማገኘት ትችላላችሁ ማለት ነው። አሁን ዲስካውንት ወዳደረግንባቸው እቃዎች የተለያዩ እቃዎችን አስገብተናል ከ ከጌጣጌጥ እንጀምሯል። ስለዚህ አሁን ከምን እንጀምራለን? ማይኩ ሊያዝልሽ ከጉፍታ እንጀምራ ሂጅ አቡ ጋር ሂጃብ እስከ ዛሬ አንድ ሺ ስድስት መቶ ነበር የምንሸጠው። አዎ አሁን ደግሞ አንድ ሺ አራት መቶ አራት መቶ ብር የእናወልጣች የእናቶች ጉፍታ ነው። በተለያዩ ልብሶች መለበስ የሚችል ነገር ቢፈልጉ በጃማ ቢፈልጉ በራያ ቢፈልጉ በሽ ሆኑ በተለያዩት ልብሶች መልበስ ይቻላል። ያው ዲስካውንት ያደረግነው ጉፍታ ያው ይሄ ነው። በተለያዩ ከለሮች አሉ። በተለያዩ ከለሮች እስኪያሳያቸው ዘርጋ ዘርጋ ያው እንዳያመልጣችሁ ነው የምለው። እኔ ሌላ ምለው ነገር የለኝም፣ በቃ ባጭሩ እንደዚህ ያደርገሽ። ይሄው የፋፊ ደንበኞች ከለር ብዙ አማራጭ አለ፣ ብዙ አማራጭ። ያው ለሳምፕል ነው እነዚህን ያመጣናችሁ፣ በፈለጋችሁት አማራጭ ያው ማቅረብ እንችላለን። ሁሉም ነገር አለ ማለት ነው። እንዴ ካለ የፋፊ ስልክ አለ፣ በዚህ አጋጣሚ እያሳያያችሁ የሱ አለም ስልክ የየም ስልክ ልንገራችሁ ማለት ነው። 0924330200 የእኔ ስልክ ቁጥር ነው። እኔ ማግኘት ስትፈልጉ የፋፊ ደግሞ 0927383234 በዚህ ቁጥር አናግሩን። ስክሪን ላይ እናስቀምጣል ማለት ነው። ከለር ምርጫዎች አሉን፣ ይሄው በፈለጋችሁት። አዎ፣ በተለያዩ ከለሮች አሉ የምትፈልጉት እናንተ የእናንተን ፍላጎት ለማሟላት እኛ ዝግጁ ነን። ያው ትንሽ እጄ እንደዚህ ወደ ላይ ለማሳየት ትንሽ እጥረት ገጥሞኛል። እስኪ በጥፉ ዝም ብለሽ ያሳያችሁ አዘ ይሄው አንድ ሺ አራት መቶ ብር ማለት ነው። አንድ ሺ ስድስት መቶ ነው የምንሸጠው፣ ትልቁ ጉፍታ ነው። አንድ ሺ አራት መቶ ለአስራ አምስት ቀን የሚቆይ ዲስካውንት ነው። ለአስራ አምስት ቀን የሚቆይ ዲስካውንት በአስራ አምስት ቀን ውስጥ ቤተሰቦቻችሁን፣ ዘመዶቻችሁን ሁሉ ነገር ያው ማስደሰት ትችላላችሁ ማለት ነው። ያው በዚህ አጋጣሚ የማረሻ ምናምን አንጠይቅም፣ እንልካለን በራሳችን ደሊቨሪ፣ በራሳችን ነው። አንድ ሺ አራት መቶ ብር ትልቁ ጉፍታ ነው። የሚያማምሩ ናቸው። አንቺ ቆንጆ ቆንጆ ጉፍታዎቹ እነዚህ ናቸው። እነዚህ ሳምፕል ያወጣ ናቸው ናቸው አሉ ብዙ ይሄው። እና ደግሞ በዚህ መልኩ ጉፍታዎችን አሳይተናቸዋል። ሽርጥ ሽርጥ አለን። ከዚህ ጋር ደግሞ እንደምትመለከቱት ሽርጥ እስከ ዛሬ ሳምፕል ነው የያዝነው። ሽርጥ እስከ ዛሬ አንድ ይሄ 6500 እንደዚሁም ስድስት ሺህ ነበር የምንሸጥላችሁ አሁን ደግሞ በማይታመን ዋጋ ማንም በማይጠረጥረው ዋጋ አምስት ሺ አራት መቶ ብር ውይ! ለአስራ አምስት ቀን የሚቆይ ኦሪጂናል ሽርጦች ናቸው። በጣም ነው የሚያምረው፣ በጣም የማምራሉ። ለሴትም ለወንድም መሆን ይችላል። አንዳንድ አካባቢያችን ላይ ወደ ሽርጡ ሴት ያ ስለሚያሸርጥ ለሴትም ለወንድም መሆን ይችላል ማለት ነው። አምስት ሺ አራት መቶ ብር። ይሄ ያው ከስድስት ሺ አምስት መቶ ወደ አምስት ሺ አራት መቶ ብር ወርደናል ማለት ነው። ያው በተለያዩ አማራጮች አሉ። ይሄው ሰዎች አራት አምስት ሺህ አራት መቶ ብር ብቻ እኛ ጋር አለ ማለት ነው። እስኪ በነጩ ደግሞ አሳያችሁ። አረ በፈጣሪ አንቺ እዚህ ጋር እስኪ በጣም የሚያምሩ አንዱን ታስቀሪው ነው በጣም ኩል አምስት ሺህ አራት መቶ ብር ብቻ እኛ ጋር ማለት ነው። ለ15 ቀን ለ15 ቀን የሚቆይ ዲስካውንት አምስት ሺህ አራት መቶ ብር እንዳያመልጣችሁ። ይሄው በተለያዩ ከለሮች አማራጮች አሉ። 5400 ብር ብቻ ተጠቀሙበት ይሄን እድል። በየትኛውን ቦታ እንልካለን። ሽፎንም የራያ ቀሚስም ሁሉም አሉ። በተራ በተራ እናሳያችኋለን። እኛ ጋር ሁኑ ማለት ነው። ይህን ይመስላል። በቀይም ከፈለጋችኋለን። 5400 ብር ብቻ ማለት ነው። ያው ተመልካቾች ይሄ የአንገት የራያ ጌጣጌጥ ነው አይደል? የአንገት ጌጣጌጥ ነው። እንደምትመለከቱ ልብሱም ጋር በጣም ሂዷል። በጣም ነው የሚያምረው። ይህ ደግሞ ባለፈው ለብሼ አሳይቸው ነበረ። ይሄ ጥልፍ ነው። ይኸው በጣም ነው የሚያምረው። ጥልፉ ለየት ያለ ነው። ከእስከ ዛሬው ለየት ባለ መልኩ ነው የተሰራው። በጣም ነው የሚያምረው

ጌጡን ለምትፈልጉ ደግሞ የእጅና የአንገት ነው ማለት ነው። ለሁለቱም አለ ሁለቱም ሲሆን በጣም ነው የሚያምረው። ወደፊት ደግሞ እየለበስኩ እሰራላችኋለሁ ማለት ነው። አንድ ሺህ አምስት መቶ ብር ነው የሚሸጠው ሌላ ቦታ፣ እኛ ጋር በአንድ ሺህ አንድ መቶ ብር፣ በአንድ ሺህ አንድ መቶ ብር ለአስራ አምስት ቀን ነው የሚቆየው። በነጋታ ለአንድ ሺህ አንድ መቶ ብር ጌጡ እስከ እነ እጁ ማለት ነው። ጥቁር በጥቁር ነው። ይሄም ጥልፍ ነው በጥቁር ነው። የውልታችሁ እንግዲህ እንዴት እንዳሚያምር ማለት ነው። ቁጭ ያለ ጥልፍ ነው አይደል? አዎ፣ በጣም ደስ የሚል በጣም ያምራል። እንዳያመልጣችሁ ውድ ተመልካቾች፣ እንዳያመልጣችሁ ውድ ቤተሰቦቻችሁ እና አስደስቱ። በ7900 ብር ያለው ለውጥ ከ9590 ነበር በፊት ላይ፣ አሁን ላይ ደግሞ ወደ 7900 ብር ነው የወረደው። 7900 ብር ብቻ። አዎ፣ በጣም ነው የሚያምረው። ማዘዝ ለምትፈልጉ ሰዎች በማይታመን ዋጋ በዚህ 15 ቀን ውስጥ መጠቀም ትችላላችሁ ማለት ነው። ሁሉም እኛ ጋር ስላለ እንዳታስቡላችሁ፣ አለ እስኪ፣ ይሄሳ የሚያምር ይሄ ከለብ ለራሱ ያው በጣም ነው የሚያምረው። ይሄ እስኪ በዩቴ ደግሞ ለየት የሚያንገቱን በጣም ነው የሚያምረው ው ልብሱም እንደምታዩት ፍክት ድምቅ ያለ ልብስ ነው። ወፍራም ቀጭን አላችሁት። ከሁሉም ሰዎች ጋር ያው የምሄድ ልብስ ነው ማለት ነው። በሰባት ሺ ዘጠኝ መቶ በማይታመን ዋጋ እንዳያመልጣችሁ፣ እኛ ጋ አለ ማለት ነው። ሰባት ሺ ዘጠኝ መቶ ብር እየተናገር ነው። ደጋግመን ደጋግመን ነው እየተናገር ነው ያለ ነው ዋጋ ለምትሉ ሰዎች ይሄ ድባማ አለ። በነገራችን ላይ ያው ልጥፍና ጥልፍ መለየት አለባቸው። ጀ ይሄ ጥልፉ ነው፣ በነጭ ነው። ይሄ ደግሞ በነጭ ነው ነው ነው። እንዳያመልጣችሁ ተጠቀሙበት። ይሄን ይመስላል። ለእኔ ብቻ አይደለም ሰርፕራይዝ ለእናንተም ሆኗል። ተጠቀሙበት። እነዚህ ነው እናሳያችሁ። በጣም የሌለ የለም። አዎ ሁሉም ነገር አለ። በልጥፍ በፈለጋችሁት እናንተ ሁሉም አለ። 6500 6500 ነበር። ይሄው ሳያችሁ እስኪ አሁን ገምቱ አምስት ሺ ዘጠኝ መቶ ብር ብቻ ማለት ነው። አምስት ሺ ዘጠኝ መቶ ብር ብቻ። እነሱ እራቸው ነው ማለት ያለባቸው። አምስት ሺ ዘጠኝ መቶ ብር ብቻ በፈለጋችሁ ዲዛይን በፈለጋችሁ ከለር ይሰራ። አምስት ሺ ዘጠኝ መቶ ብር ብቻ ማለት ነው። እዚህ ጋር ደግሞ አለን። ይሄ በጥቁር በጥቁር በሄዶ እቃ ነው የሚባለው። በሁሉም ከለሮች አሉ። መቀነትም ሂጃብ አለው የራሱ። አዎ እኛ እዚህ ጋር ስላላደረግንለት ነው እንጂ ሁሉም ተነጣጠቅ ስለማይሸጥ አንድ መቶ ብር ብቻ ጌጥ። ይሄንን አምስት ሺ ዘጠኝ መቶ ብቻ እስከዛሬ ስድስት ሺ አምስት መቶ ነበራል። አዎ እስከ ዛሬ ስድስት ሺ አምስት መቶ ብር ሲሸጥ የነበረውን ወደ አምስት ሺ ዘጠኝ መቶ አምጥተን ላቸዋል። ያው ሱቁን በመክፈታችን በማስመልከት ያው ለእኔም ሰርፕራይዝ ለእናንተም ሰርፕራይዝ መቶላችኋል ማለት ነው። ደንበኛ ለማፍራት በሚለው እንደማያዋጣማ ግልጽ ነው። አምስት ሺ ዘጠኝ መቶ ብር ብቻ እሺ። እዚህ ጋር እስኪ ተሳይ፣ ይኸው ይሁን። በጣም ነው ደስ የሚለው ቤተሰቦች። ይሄን የሚያምር ነው። እንደ ሰው የተለያየ አይነት ምርጫ ያለው አለ። ስለዚህ ይሄንም እንደምትመለከቱን በጣም ውብ የሆነ ለውቅ አከላር ነው የራሱ መቀነትን ሄጃ ባለው፣ አምስት ሺ ዘጠኝ መቶ ብር ብቻ እንዳያመልጣችሁ፣ ለአስራአምስት ቀን የሚቆይ አይደል? አዎ ለአስራአምስት ቀን ነው የሚቆየው። ያው እስከዚያ ድረስ እናንተም እንዳያመልጣችሁ ቅናሽ ቅናሽ ቅናሽ እያልን ነው። እዚህ ጋር ይሄ ይሄ ደግሞ ጥልፍ ነው። ይሄ እንደምታዩት ያለው ውበት በዚህ መልኩ ስለሆነ እንደዚህ ብሎ ነው የመጣላችሁ ማለት ነው። ይህን ስንት እናደርግላችኋለን? ስድስት ሺህ አምስት መቶ ብር ብቻ ማለት ነው። ጥልፍ ስለሆነ ይህ ይለያ። ስድስት ሺህ አምስት መቶ ብር ብቻ። ይሄው የሚገርም ጥልፍ ነው። ስድስት ሺህ አምስት መቶ ብር ብቻ። ከዛ እሷን አስጠጊ እስኪ። ይህቺ ደግሞ ጎንደር ያለች ጎንደር፣ ጎንደር የት የድሮስ? ሀገር ጎንደር ይላችኋል ይሄ ለምንድን ነው ለምንድነው ይህን ልብስ ያልሰራሽላችሁ? ሰራላችኋለሁ። የጎንደር ልብስ ለምንድነው ልብስ ያልሰራችሁ? ልብሼ እሰራላችኋለሁ፣ ወደፊት አይቀርም። ተመልካች ይህንም ስንት ነው የምናደርግላቸው? ይህ በጣም የሚያምር የጎንደር ልብስ ነው። አለው የራሱ ሂጃብ አለው፣ ከላይ ነጠላ ነው የሚባለው አለው። ስለዚህ ይህንን በስንት እናደርግላችኋለን? በ5500 ብር ብቻ ማለት 5500 ብር እንዳትረሱ፣ እንዳትዘነቡ፣ እኛ እንኳን ብንረሱ አስታውሱን። ምናልባት በፊቱ ብር አስበን ማለት ነው። ይህን ይመስላል እንግዲህ ለብሶች ትሰሪላችኋለች። ቃል ገቢላችሁ፣ ቃል ገባለሁ። ችግር የለውም። ከዛ እዚህ ጋር ያው ለእሷም እያስረዱዋ ነው። በነገራችን ላይ የአንዳንድ ነገሮችን ይህ ስንት ነው? ይህ ጌጣጌጥ እንመጣላችሁ አንደኛውን ጌጥ የግንባሩን እዚህ ጋር አድርገዋለሁ። የተለያዩ ጌጣጌጦችን አስገብተናል። ማለት ነው። አንድ ሺህ አንድ መቶ ብር ወደ ውጭ ለምትፈልጉ በብዛት አሉ። አንድ ሺህ አንድ መቶ ብር የእጅም የአንገትም አለ ነው የእጅም የአንገትም አለ ሁሉ ሁሉም አለ እና እኛ ጋር የምታሉት ነገር የለም። ያው በሽፎንም በባህሉም በጌጣጌጥም በይኸው በምንድን ነው ይሄ ምንድን ነው የሚባለው እየጠፋ ይስ ይሄ ፎጣም አለን የጎጃም ፎጣም አለን። የምትፈልጉ ጌጣጌጦቹ ይኸው አንደኛው እዚህ ግንባር ላይ ነው የሚደረገው፣ አንደኛው ደግሞ አንገት ላይ ማለት ነው። እነዚህ የግንባሩ ራሱ አያምርም? ወደ ተመልካቾች ይዩት። ግንባር ላይ አድርገው ነበረ። በጣም ነው የሚያምረው። ሁሉም አለን ማለት ነው። እኛ ጋር መታችሁ የምታጡት ነገር የለም። ማዘዝ ትችላላችሁ። ጋቢዎችም ይሄው ከፈለጋችሁ አሉ እነዚህ ስለዚህ ይሄም፣ ይሄም፣ ይሄም አሉን። በትላልቅም አሉን የሚገቡም አሉ አይደል? አዎ። እዚህ ጋር ደግሞ የወንድ ከፈለጋችሁ ሸት ማለት ነው አሉን። ይሄም የወንድ ሙሉ ያኛውን ልብሱን ከፈለጉ አሉን። ሁሉም አለ በእናንተ ብቻ ያፈልጉ። አዎ የራያው እኛ ጋር ያው ምንም የምታቁት ነገር የለም ማለት ነው ውድ ተመልካች። ከፈለጋችኋሉ በትልቅም በትንሽም ማለት ነው ነገር ቀጣይና እስከ እየመጣችሁ እየመጣችሁ እየመጣችሁ ጠይቁኝ። አበረታቱን፣ እኔንም አበረታቱኝ። ያ ከዚህ በኋላ ስራ ስላለኝ አይዞች፣ ጠንክር ይበሉኝ፣ አበረታቱኝ፣ ይላለሁ ያው አበረታቱን ነው በጠቃላይ። እስኪ ላይክ ሸር ሰብስክራይብ አድርጉን። ቤተሰቦች ወደ ውጭ እንግዲህ በብዛት ለምትፈልጉ ሰዎች ጌጣጌጦችን ከፈለጋችሁ እንደዚሁም ልብሶችም ከፈለጋችሁ አሉን፣ አናግሩን በራህማ ዋጋ እንልክላችኋለን ማለት ነው። የተለያዩ ቦታዎች ላይ ሁሉም ነገር አለ፣ ሁሉም አለን። አሁን ጅፓሱን ክፈችና፣ ሆይ መላ ነሽ አሉ። እና ስለተከታተላችሁ ስለተከታተላችሁ እናመሰግናለን። በቀጣይ እስከምንገናኝ እንወዳችኋለን። ባይ ባይ። እሺ ቤተሰቦች ያው የባህሉ ምናምን ጨርሰን አሁን ደግሞ ወደ ሽፎኑ መተናል ማለት ነው። ያው እንደምታዩዋቸው ቆንጆ ቆንጆ ሽፎኖች አሉና እዩዋቸው። በጣም ነው የሚያምሩት። በጣም ውብ ነው። እና ያው ውዱ ተመልካቾቻችን እስከ ዛሬ ይሄንን ስድስት ሺህ አምስት መቶ ብር ነበር ስንሸጥ የነበረው ማለት ነው። አሁን ደግሞ ያው ለ15 ቀን የሚቆይ ዲስካውንት በ አምስት ሺህ ዘጠኝ መቶ ብር እዩት። እንግዲህ እዩልኝ፣ በጣም ነው የሚያምረው። እንዳያመልጣችሁ እንዳያመልጣችሁ፣ ቤተሰቦቻችሁም አስደስቱ። በሌላም በተለያዩ ከለሮች አሉ፣ ግን ይሄንን እንደ ሳምፕል እንደ ለማሳያ ያክል ነው ያመጣናቸው ማለት ነው። ግን እንደምታያችሁ በጣም ውብ ናቸው። ይሄ ያው ይሄን ይመስላል ማለት ነው። ቢጫ ከለርም ይወዳል ያው፣ በጣም ነው የሚያምረው እዩት። እና ይሄ ደግሞ አቮካዶ ክለር ነው። ያው ብዙ ጊዜ ስንታዘዘው የነበረ ልብስ ነው በጣም የሚያምር ነው። እና ውዱ ተመልካቾቼ እንዳያመልጣችሁ እንዳያመልጣችሁ እያልኩ ነው። ዩት ልብስ ነው በብዙ ሰዎች ዘንድ የተወደደ ልብስ ነው። በጣም ነው የሚያምረው። በጣም ቆንጆ ነው። ከጀርባ ደግሞ እዩት። ይህ ለቂጣም ሰው በጣም ይሆናል። በነገራችን ላይ ብልጋጮች እና ያው እንዳያመልጣችሁ በአምስት ሺ ዘጠኝ መቶ ብር ቅናሹን ያለውን ለውጥ እንግዲህ አያስቡት ማለት ነው በከስድስት ሺ አምስት ከስድስት ሺ አምስት መቶ ብር ወደ አምስት ሺ ዘጠኝ መቶ ብር መተንላችኋል። ለአስራ አምስት ቀን ዲስካውንት እንዳያመልጠውት። ይሄም አለ ምንድን ነው የሚባለው ይሄ ከለር ደግሞ ያ ሁሉም አሉና የማያማምር አምር ከለር ነው ያለነ ምርጫችሁ እንደሚሆን ምንም አንጠራጠርም። ለማ ለማሳያ ያክል እነዚህን አምሳናቸውን ማለት ነው በጣም ነው የሚያማምረው በ አምስት ሺ ዘጠኝ መቶ ብር ደጋግሜ ተናግሬያለሁ። ዲስካውንት እንዳያመልጣችሁ ይሄም አለ ተመልካቾቼ ይሄን ይሄን የመሳሰሉ ነገሮች ያው እሱም እንዳሳያችሁ የባህል የራያ ምናምን በብዙ አይነት አልባሳት ነው ያለን። ያው በባህሉም በዚህም ዲስካውንት አድርገናል ማለት ነው፣ ለ15 ቀን ነው የሚቆየው። በዚህ ውስጥ ያው ማዘዝ ለምትፈልጉ በ092433200 እና በ0927 በ27 38 32 34 ያው ቁጥር ሊጠፋብኝ ነው፣ በሁለቱ ቁጥር ልታናግሩን ትችላላችሁ ማለት ነው። እንዳያመልጠዎት ብያለሁ። እንደኔ ይሄ ደግሞ ደግሞ አለ አንገት ላይ ነው የሚደረገው። እንዴት እንደሚያምር እዩት። አንገት ላይ ያው አድርጌ ያልሞከርኩትም ይሄን መፍታት መስንት ማለቱ ዝገት ነውና፣ ያው ይሄ እጅ ላይ አንገት ላይ ነው የሚሆነው። ሁለቱም ላይ መሆን የሚችል ነገር ነው። ሲደረግ ደግሞ በጣም ነው የሚያምረው።